ታዋቂው የሙዚቃ አቀናባሪ ካሙዙ ካሳ ለጠቅላይ ሚኒስትር አብይ አህመድ ያለውን ፍቅርና ክብር በማህበራዊ ድረገጹ ላይ ጽፏል። ይህንንም ብዙ ሰዎች እየተቀባበሉት ይገኛሉ። ካሙዙ ካሳም እንዲህ ሲል ነው በማህበራዊ ሚዲያው ጽሁፉን ያጋራው፤ ክቡር ጠቅላይ ሚኒስትር ዶክተር አብይ ሆይ ፈጣሪ ካንተ ጋር ነው እና ሀገር ወዳድ ልበቀና በሳልና ጥበበኛ መሪ እንደሆንክ ገና ዓለም ይመሰክራል እየመሰከረልህም ነው። የሀገር የኢትዮጵያ መሪ በመሆነ እኮራብሃለሁ። እውነት ካንተ ጋር ነው ብሏል ካሙዙ ካሳ። የቀድሞ የአዋሳ ከተማ ከንቲባ የ13 ዓመት ጽኑ እስራት ተፈርዶባቸዋል። የአዋሳ ከተማ ከፍተኛ ፍርድ ቤት ባሳለፍነው ሳምንት በሁለት ክሶች ጥፋተኛ የተባሉት የቀድሞ የአዋሳ ከተማ ከንቲባ ረዳት ፕሮፌሰር ጸጋይ ቱኬ ላይ የ13 ዓመት ጽኑ እስራት እና የ21000 ብር የገንዘብ ቅጣት ፍርድ ማስተላለፉን ቲግ በኢትዮጵያ ዛሬ ዘግቧል። ታላቁ የጎዳና ላይ ኢፍጣር የቁርአን ውድድር የፊታችን እሁድ በአዲስ አበባ መስቀል አደባባይ ይካሄዳል ተብሏል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሀገር አቀፍ የቁርአን ውድድር እና ታላቁ የጎዳና ላይ ኢፍጣር ስነ ስርዓት በመጪው እሁድ መጋቢት 7 ቀን 2017 ዓ.ም በአዲስ አበባ እንደሚካሄድ አሳውቋል። ቁርአን የዕውቀትና እና ሰላም ምንጭ በሚል መሪ ሐሳብ ሀገር አቀፍ የቁርአን ውድድር የማጣሪያ መድረክ ዛሬ በአዲስ አበባ እየተካሄደ እንደሚገኝም ነው የተገለጸው። ይህንን መረጃ ሁላችሁም ሼር አድርጉት፣ ለሙስሊም ጓደኞቻችሁ ወይንም ቤተሰቦቻችሁ የግድያ ሙከራ እየተካሄደብኝ ነው፣ ለህይወቴ ያሰጋኛል ሲል ቶክቻው ተናገረ። ጨምበላላ በሚለው ዘፈኑ የሚታወቀው ድምፃዊ ቶክቻ የግድያ ሙከራ እየተደረገብኝ ነው ሲል አሳስቧል። በዘጠናዎቹ ጎልቶ ከወጡ ድምፃዊ መካከል አንዱ የሆነው ዮሐንስ በቀለ ወይንም ቶክቻው በእኔና በቤተሰቤ ላይ ጥቃት እንዲፈጸም የተላከ ሰው እየተከታተለኝ ነው፣ ህዝቡ ይህንን ይወቅልኝ በማለት በማኅበራዊ ሚዲያ ላይ አጋርቷል። ሰሞኑን በይፋ በሚዲያ ላይ በሲዳማ ክልል ባለስልጣናት ላይ የሙስናና የዘራፋ ሰንሰለት እንዳለና በክልሉ በልማት ወደ ኋላ እየቀረ መሆኑን ሲናገር ተስተውሏል። የመንግሥት የጸጥታ ኃይሎች ወደ ትግራይ ክልል የሚገቡበት ምንም አይነት ምክንያት የለም ሲሉ ጄኔራል ታደሰው ወረደ ተናግረዋል። አሁንም የመልስ ምቶቹ እንደቀጠሉ ናቸው። የፖለቲካ ችግሮቻችንን መፍታት አለመቻላችን በፕሮቶሪያ ስምምነት ላይ አሉታዊ ተጽዕኖ አሳድሯል ብለዋል። ለትግራይ ችግር መፍትሄው ሰላማዊ ትግል ነው ሲሉን ተደምጸዋል። የፌዴራል መንግስት አሁን ያጋጠመውን ችግር ለመፍታት ብሎ ትግራይ እንደማይገባ ተነግሮኛል ሲሉ ዛሬ በሰጡት መግለጫ ላይ ተናግረዋል ጀነራሉ። አርቲስት ሰለሞን ታሼን ወይንም ጋጋን የማያውቀው ሰው አለ ብዬ አላስብም። ከገጠመው የእግር ስብራት አደጋ እና የደም መርጋ ችግር ጋር ተያይዞ ከባድ የስቃይና የመከራ ዓመታትን እንዳሳለፈ የሚናገረው በተለይም ተወዳጁ ስርየት ፊልም ላይ ጋጋ የተሰኘውን ገጸ ባህሪ ተላብሶ ባሳየው የትወና ብቃት በመላው ዓለም እጅግ ዝነኛና ተወዳጅ ለመሆን የቻለው አርቲስት ሰለሞን ታሼ ወይንም ጋጋ ስቃይ ከተሞላበት ያለፈ ህይወቱ አገግሞ አሁን መልካም ጤንነት ላይ የሚገኝ ሲሆን ከፈጣሪ ቀጥሮ ለዚህ እንድበቃ ታውሉልኛል ያለውን የኢትዮጵያን ሕዝብ ለማስደሰት በሙያ ለማገልገል አዲስ የዩቲዩብ ቻናል መክፈቱን ይፋ አድርጓል። ዩቲዩብ ቻናሉንም ጋጋ ኢንተርቴንመንት ብላችሁ ሰርች በማድረግ አበረታቱት። ቪዲዮውንም በማየት ቻናሉንም ሰብስክራይብ በማድረግ ከጎኑ ቆሙ። ፍትህ ለወንዶች የወንዶችን ስቃይ ማናየ። የዚህ ልጅ ትዕግስት ግን እጅጉን በጣም ያስገርማል።